ፈተና አጠንክሮኛል የህይወት ትግል አልችልም አይሆንልኝም የሚለውን ስንፍ እንዳይቀብሩ ከማላውቀው ጥንካሬ ጋር አስተዋውቆኛል። የሰዎችን ድጋፍ ከመሻት እርዳታቸውን ከመከጀል ፈጣሪ የሰጠኝን ድንቅ ስጦታ አውቄና ተረድቼ ራሴን ችዬ እንድቆም ብርታት ሆኖኛል። ፈተና ድጋሚ ሰርቶኛል። የትላንት ስህተቶቼ ዛሬ ላይ ትክክል እንደሆን ረድተውኛል። መውደቅና መነሳቴ ከተራነት ሰው አሻግሮ ለመኖር መጓጓትን የህይወትን ጥልቅ ምስጢርን መመልከቻ የህልምን ታላቅ ሽልማት አድሎኛል። ፈተና እኔን ዳግም ሰው አድርጎኛል። ፈጣሪ ስለሰጠኝም ስለነሳኝ። አሰላሙ አሌይኩም ወረህመቱላ ወበረካቱ ውድና እንዴት ይዟችኋል? እና ዛሬ አዲስ እንግዲህ ይዤላችሁ ማቻለሁ እንዴ ማለት ነው ነው

እና ውድ ቤተሰቦች ይህን ይመስል ነበር። ዛሬ ልጄን ላስተዋውቃችሁ የመጣሁት ለክሰት የምስክራይ አድረጋችሁን እንዲያትረሱ አበረታቱኝ። እስከዛሬ ሸበካው ያልኩ ነበረ፣ ሸበካው ብዙ አሌለም፣ ግን እንግዲህ ሸበካ ስላለ ሞራሌ ምናምን ቀና ነው ምናምን ሰቀ ሻንጣ መኪና

አምስት ሺህ ሰዓት ነበረ። አምስት ሺህ ሰዓት አሁን አንድ ስድስት መቶ ሆን አንስቶታል ማለት ነው። አራት ሺህ አራት መቶ ሆነ ሰዓት ከጎደ ደግሞ ሞኔታይዙን የሚያነሳዋል እኔ እንጃ። ምን እንዲ ማረግና፣ ያው የነበረን ቆይታ ይህን ይመስል ነበር። እንሻላ በቀጣይ ቪዲዮ በሰፊ እመጣለሁ። ስራም ጀምራለሁ ብያለሁ። ስራውን ሙሉ ማሳያችኋለሁ። ውጤቱ ደግሞ እናንተ ጋር እናያል። የዛሬ ቆይታ ይህን ይመስል ነበር። ወሰላሙ አሌይኩም ወረህመቱላህ ወበረካቱ